ምን አይነት ወራዳ ሴት ነች ግን? የሰውን ትዳር በጥብጠሽ የሰውን ህይወት በጥብጠሽ ደስተኛ ነኝ። ደግሞ ጉዳችሁን ሰማነው እኮ ጉዳችሁን ሰማነው። ፈርታችሁ ከሆቴል ካላችሁበት እንኳን ሆቴል መውጣት አልቻላችሁ። ምክንያቱም የኗሩታን ወንድሞች ፈርታችሁ። እያንዳንዱ መረጃ ደርሶናል። እሺ እያንዳንዳችሁ መረጃ እጃችን ገብቷል። እናንተ ሁለታችሁ ፈርታችሁ አንድ ሆቴል አልጋይዛችሁ ቁጭ እንዳላችሁ መረጃ ደርሶናል። ሆቴል ውስጥ እንዳላችሁ እንዳላችሁ የትም መሄድ እንዳልቻላችሁ ምክንያቱም በትዳር ላይ ትዳርና የደረብሽው አንቺ፣ ሰውን አለያይተሽ መቼም አይሳካልሽም፣ መቼም ማለት ነው። ደግሞ እኮ ቤተሰቦቼ ምናምን የአንቺ ቤተሰቦች ኬትም ነው? እንዴት ሴት ልጅ ወንድ ልጅ ይዛላቸው ስትመጣ ጨብጭቦ የሚቀበሉት ንገሪ አንቺ፣ ቅሌታ። እኛማ አሁን አንለቅሽም፣ አንቺንማ እናስለቅልሻለን። ጠብቂ፣ የምር ሴሪየስ ነው የምንነግርሽ፣ እናስለቅልሻለን። ምክንያቱም እንዴት ነው ወንድ ልጅ ጋይስ ወንድ ልጅ ሴት ልጅ እንዴት ነው ያገኘችውን ወንድ ከሆነ ሰው ከትዳሩ ላይ አፏታ ይዛው መሄዷ ማለት ነው? ገና እና አብርሽ ማለት ነው የሩታ ወንድሞች ገና አይለቁህም፣ አይለቁህም። እመነኝ፣ አይለቁም፣ አይለቁም። ደግሞ ምን ትላለች? ደስተኛ ነኝ በሕይወት መቼም ደስተኛ አትሆኝም። የውሸት ሳቅ ነው የምትስቂው፣ ምክንያቱም የገባሽው የሰው ሕይወት ነው። የሰው ሕይወት ነው ያበላሸሹ፣ የሰው ሕይወት ነው የበጠበጥሽው። ገባሽ? መቼም ደስታ ሊኖርሽ አይችልም። አታስመሴ ኦኬ ሄርሜላ አታስ መሴ አንቺ በጣም መልካም ወዳጅ ሴት እነሱን ለማቀራረብ እነሱን ለማገናኘት መስለሽ ገብተሽ ትዳራቸውን በታተሽ አፋታሽ። አሁን ደግሞ አብርሽን እኔ አንተን በማግኘት ያጠንካራውን ልብክ በመስበሬ በጣም ደስተኛ ነኝ። አው ለአንቺ አብርሽ በአሁኑ ሰዓት ታዛዥ ሆኖልሻል። አው ለአንቺ አብርሽ በአሁን ሰዓት አንቺ ስታወሪው ይሰማሻል። አንቺ ስታወሪው ያዳምጥሻል። አንቺ ስታወሪው ፊቱ ራሱ በፈገግታ ነው የሚያወራሽ። አንቺ ግን ዓላማና ታርጌትሽን ሰንቀሽ የመጣሽ ምንድን ነው? አብርሽንና እሩታን አለያይተሻል። አሁን ደግሞ ንብረት እስኪከፋፈሉ ነው እየጠበቅሽ ያለሹ፣ ገብቶሻል? መቼም መቼም፣ ይኸውላችሁ ሮቤልና ያኛ ወንድሟ የሩታ ወንድሞች እንዳትለቋቸው። ሁለታቸውንም ካገኛቸቸው ወገብ አገዳቸውን ዛላቸውን ብላችሁ ነው መጣላ ያለባችሁ። የምሬን ማንንም እንዳትፈሩ። ማንንም ማለት ነው ማንንም። ሲጀምር እነዚህ እቺ ወራዳ ናት። እሱም ቢሆን ደግሞ ከተዳሩ ውጪ እንደዚህ ደስተኛ ሆኖ እየማገጠ ያለው እኔ ምን እንዳገኘ ከሄር ሜላ ምን እንደጣፈጠው አላውቅም፣ ምን እንዳቀመሰችው አናውቅም። ኦኬ፣ እሩታ የሴት ልክ ናት። ሩታ ጀግና ሴት ናት። እሩታ የስንቱ ስድብ ሳይበግራት፣ የስንቱ ግልምጫ ሳይበግራት፣ ስንቱ ከፍ ዝቅ ሲያደርጋት እዚህ ደረጃ ያደረሰችክ እሩታ ናት። አንተ ግን ዛሬ በአንዲት አለሌ ሴት ሩታን ቀየርካት። ኦኬ የሩታና የአብርሽ ደግሞ መለያየት የሚያስደስታችሁ ብዙ ሴቶች አላችሁ። ኳት መለያየታቸው ከሄርሜላ ጋር መሆኑን የሚደግፉ ሴቶች አላችሁ። እናንተ ትዳራችሁ ላይ እንደዚህ አይነት ነገር ቢፈጠር ትደሰታላችሁ? ለምሳሌ አብዛኞቻችሁ ስደት ነው ያላችሁት። ስደት ሆናችሁ ባላችሁ ቢያገባ ሌላ ሴት ምንም አይመስላችሁም? ያ ማለት እኮ ነው ሩታ ላይ የተደረገው። ሩታ ነፍሰ ጡር ስለሆነች እርጉዝ ስለሆነች ገባችሁ? ይሄ ሁሉ ጥቃት ሲደርስባት ልክ ነው አብርሽ እያላችሁ ልክ ናት ሄርሜላ እያላችሁ እነሱን እያበረታታችሁ ያላችሁ ነገ እናንተ በተዳራችሁ ምን እንደሚገጥማችሁ አታቁ። ተጠንቀቁ። ለሁሉም ነገር ዋጋ ያስከፍላል። ገባችሁ። እንደውም አብርሽን ልታወግዙት ልትቆጡት ነው የሚገባው። እኔ አሁን መልእክት እንደውም ማስተላልፈው ለአብርሽ ጓደኞችም ወዳጆችም ነው አብርሽን ተው ተመለስ በሉት። ነገ ነገ ሄርሜላ በተራዋ ስታለቅስ አብርሽም ሲያዝን ታዩታላችሁ። ምክንያቱም አብርሽ ሩታ ላይ ግፍ ሰርቷል። ሩታ ላይ የግፍ ግፍ ነው የሰራው። አብርሽ ሩታ ላይ የግፍ ግፍ ሰራ። እሺ፣ ሩታ ላይ የግፍ ግፍ ሰርቶ ከሄርሜላ ጋር ጥሩ ህይወት ሚኖር ይመስላችኋል? ኔቨር ኤቨር አያደረገውም። መቼም እሱ እኮ ሄዶ እንኳን እኮ ቤት ቤተሰቦቿ ልተዋወቁ ሄድኩኛል ሄደዋል መሄድ ግን ከሆቴል መውጣት አልቻለም። ለምን? የሩታን ቤተሰቦች ፈርቶ። አንድ ቀን ሩታ ቤተሰቦች ቤት ሄዶ ማያውቀውን ገና ከተዋወቃት አንድ ወር ያልሞላትን ሴት እሷን ወስጄ ካላዝናና ሁኝ ከእሷ ጋር አብሬ ቤተሰቦቿን ካላየው። እስኪ አንተ ክብር ይኑርክ ለራስህ እንኳን አብርሽ። እንዴ ነው ቤተሰቦቿን በአንድ ጊዜ ለመታዋወቅ እንደዚህ የምትሞክረው? አይደብርክም? ሼም አይዝክም? እውነት አንተ ወንድ ልጅ አደለ? ቆፍጠን አትልም? እንዴት ነው አንተ የማታውቃቸውን ቤተሰቦች ዲቴል ገብተክ እነሱን ካላየው የምትለው? የእውነት ሊደብርክ ይገባል። ሲሪስ ነው ሊደብርክ ይገባል። የእውነት እኔ በህይወቴ በጣም የምጠላው ነገር ቢኖር ትዳር ሲፈርስ፣ ትዳር መሀል የምትገቡ ሴቶች ልክ እንደ ሄርሚላ እናንተም ነገ ሩታ የደረሰባትን ነገር ይደርስባችኋል። ሩታ ትወልዳለች፣ ወልዳ ልጇን በስርዓት ታሳድጋለች። ከፈለገች ሌላ ታገባለች፣ በወቅቱ በሰዓቱ በጊዜው ማለት ነው። ግን ልጄ ብለክ ብትመጣ ማንም አይሰማክም። ሩታ ቆፍጣና ሁኚ፣ ቆፍጣኛ ሁኝ እሺ ማንንም እንዳሰሚ። ይጨመላለቁ ይጨመላለቁ። ከጊዜ በኋላ እጅሽ ይገባሉ። ሁለቱም ወጣችሁ እንኳን ሻይ ቡና ማለትም አትችሉ። አንድ ሆቴል ውስጥ ሁለታችሁ ብቻ ቁጭ ብላችሁ ባለጌዎች ናችሁ። የእውነት ባለጌዎች፣ ባለጌዎች። በተለይ ሄርሜላ ኦኬ። እሱን በጣም ደስተኛ ነኝ ያሆናል። ምክንያቱም መለያየታቸው ስላስደሰተች ደስተኛ ነኝ ብለሻል። አንቺ ሴት ነሽ ነገር በሰፈሩት ቁና መሰፈር አይቀርም። ስታለቅሺ ስመጪ አንድ አንድ ስለአንቺ አንድ ቪዲዮ ብንሰራ ጠብቂ። አንድ ድምፅ አንሆንሽም። እኛ ነገም፣ ዛሬም፣ ሁሌም ድምፅ የምንሆነው ለሩታ ነው ለሩታ ነው። የሩታ ወዳጆች ይህን ቪዲዮ እንዳለ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚመለከታቸው ሁሉ አድርሱ። እኛ ሄርሜላ አንቺን አንፋታሽም። እንዲህ ነው የምናስነቅልሽ። ጠብቂ። እንደው ምን አይነት ውስጥ ነው የገባሁት? እስከቲ ድረስ ማለት ነው። ጋይስ፣ ጋይስ በቃ እኔ በጣም ነው የተናደድኩት በሁኔታዎች ለማንኛውም ሩታን ሄርሜላ ና አብርሽ ከአንድ ሆቴል ውስጥ መውጣት አልቻሉም። የሩታን ቤተሰቦች እና የሩታን ወንድሞች ፈርተው ጉዳቸው መረጃ ደርሶናል። እነዚህ ማይረቡ ሁለት የማይረቡ ሰዎች እንደዚህ አይነት ውስጥ ነው ያሉት። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ አርጉ። ባይ ባይ።